ያኔ የታላቁ ሕዳሴ ግድብ ግንባታ መሰረተ ድንጋይ ከተጣለበት ጊዜ ጀምሮ ኢትዮጵያ የራሷን የውሃ ሀብት እንዳትጠቀም በውጭ ኃይሎች በኩል ጩኸቶች ሲጀመሩ የኢትዮጵያን የተጠቃሚነት መብቷን ጨምሮ ግድቡ ቢገደብም ግብፅን ጨምሮ የተፋሰሱ ሀገራትን እንደማይጎዳ በማስረዳት ረገድ በተለያዩ የተፋሰሱ ሀገራት በመንቀሳቀስ ምሁራዊ ግዴታቸውን ሲወጡ ቆይተዋል። በባህር ዳር ዩኒቨርሲቲ የሲቪልና ውሃ ፋካሊቲ ዲን ዶክተር አሰግደው ጋሻው በተለያዩ አጋጣሚዎች ወርክሾፖች ላይ የምናቀርብ ነበር። ለምሳሌ ካይሮ ላይ ካርቱም ላይ ኡጋንዳ፣ ኬንያ፣ ኢትዮጵያ ውስጥም በተደጋጋሚ በተለያዩ ቦታዎች ላይ ግድቡ ብዙ ጉዳት እንደሌለው ያው ለማሳወቅ እንሞክራለን። ግን ያው በአብዛኛው ግን ፖለቲካል እንትን ስላለው ከምሁራዊ አንጻር ወይም ደግሞ ከቴክኒክ አንጻር ሳይሆን የሚታይ የነበረው ድሮ ድሮ በአብዛኛው ወደ ፖለቲካ ያመዘነ ነው ከሴኪሪቲ የሚባል አባባልም ስላላቸው እነሱ። ዶክተር አሰግደው በግንባታ ሂደት ወቅት የውጭ ኃይሎች ሲፈጥሩት ስለነበረው ጫና ሲያስታውሱም፣ የውጭው ጫና እኔ በሌሎች ግድቦች ላይ አልሰማሁም። እንደዚህ ያለ በሌሎች ወንዞች ላይ ብዙ ሜና የተወሰነው አሉ እንትን ያለባቸው ግን በዚህ ደረጃ ከፍተኛ እንትን ዓለም አቀፍ የተባበሩ መንግስታት ደረጃ እስከሚደርስ ድረስ ያለ ታሪክ የለም። ግድቡን ለማጠናቀቅ ኢትዮጵያውያን ገንዘባቸውን፣ ጉልበታቸውን፣ እውቀታቸውንና ጊዜያቸውን መስዋዕት አድርገዋል። በዲፕሎማሲው መስክም ስለ ግድቡ እውነታ ለማሳወቅ የተሄደው ርቀት አሁን ላይ የታላቁ ሕዳሴ እውን መሆኑን እንድናይ አድርጎናል ይላሉ። ይህም ታዲያ ታላቅ የዲፕሎማሲ ስኬት ነው ሲሉም ገልጸዋል። በራስ ውሃ አትጠቀምም ስትባል የሆነ ነገር እንትን ይልባል የሆነ ቁጭትና ውስጥ ይከታል። ያም አንዱ እንትን እና ሁሉም ኢትዮጵያዊ ከውጭ ያለው አገር ውስጥም ያለው ሁሉም የሚችለው ሁሉ አድርጓል። ማንም ማለት በዛ የሚነሳ ነገርን እንዲሁ በቀላሉ አይቶት ቸል ብሎ የሚያልፍ ሰው የለም። ሁሉም ባለበት ባገኘው አጋጣሚ ሁሉ ሲከራከር በክርክርም ከፋይናንስ አንፃር የትኛውም አንፃር አስተዋጽኦ ሲያደርግበት የነበረ ግድብ ነው። ዋናው ትልቁ እንትን በተግባር ስራ ከሰራህ ከምትናገረው ንግግር በላይ ተግባሩ ራሱ አንድ እንትን ያደርግልሃል፣ አስተዋጽኦ ጉልበት ይሰጥሃል ለዲፕሎማሲ ጉልበት ይሰጥሃል፣ አስተዋጽኦ ያደርግልሃል። እንግዲህ ዲፕሎማሲ አንድ ሀቅን ይዘ መሄድ፣ ሁለተኛ በተግባር ስራ መስራት፣ ከዛ ደግሞ እውነታውን ደግሞ ለማስረዳት መሞከር ነው። እነ አሸናፊ ያደረጋሉ። ከዲፕሎማሲ አንፃር አሁን ትልቁ ፈተና ታልፏል ብዬ ነው የማምነው። የግድቡ በስኬት መጠናቀቅ ኢትዮጵያ የራሷን ሀብት የመጠቀም መብቷን ያረጋገጠችበት ስለመሆኑም ዶክተር አሰግደው ያነሳሉ። አንድ ጠብታዋ ከተነካች ወየላችሁ እየተባለ በአደባባይ ሲነገር የነበረበት ሁኔታ ነው ያለው እና ከዛም በላይ አልፎ እንግዲህ 74 ቢሊዮን ሜትር ኩብ ውሃ ይዘናል። ታላቁ ሕዳሴ ግድብ ሀገሪቱ ለወደፊቱም ለምታከናውናቸው ትልልቅ ፕሮጀክቶች በስኬት ይጠናቀቁ ዘንድ ኢትዮጵያውያን በወኔ እንድንቆም በር የከፈተ መሆኑም ተመላክቷል።